ውሻዬን ላሳይሽ። አንተ በኢየሱስ ክርስቶስ ውሻህን ሪከርድ ላይ አይደል እንደማየው? አንተ ውሻህን ለውሻዬ ነው ምየ። እስኪ አሳየኝ አምጣ። በእግዚአብሔር አታምርም። ሴት ናት? ወንድ ነው እንጂ እና ነገር ነው ዘንድሮ አዘብዝቢ ስሟትኝ ሄቨን፣ የተበደለች አይመስልም። እየበላች እየጠጣች እየታከመች እንዲህ ምን ጉድ እኮ ነው። ውሻ ውሻ እኮ ነው። ውሻ እኔማ ሰው አይወጣልኝ፣ ሰው አይሆነልኝ። አሁን እንስሳቱ ራሱ አይወጣልኝ። አሁን ሄቨንን ከኔ ነው የምታድረው፣ አልጋ የሌለው ቅጥ ብላ የምታድረው ልብስ ይገዛል፣ ትበላለች፣ ትጠጣለች፣ ውጭ ትወጣለች። አዝናናት አለሁ። ከሀዲ እሷም ከዳች፣ እሷም ውሻም ተመልክቷል። እኔማ ጎረቤትማ ለክፎኛል። ተለክፍ ያለሁ እኮ እስኪ እዊ

የሽ ቤት አመስግኑልኝ ሄዱ፣ በጣም አመሰግናለሁ። ሆኖ የእኔ ፍቅር አይገባም ነበር ግን ማርያም፣ አይገባኝም ነበር ግን ቴንኪው ማይኖር ቅጣታ ላይ የሆነ ነገር ግን ቴንኪው፣ አመስግኑልኝ ሁላችሁም።

አለቀስኩ። ደበረኝ። በቃ ምን የሚደብር ያሻል? አቋርጠው ነው ማርያምን አስጠላኝ። እንዴ እና ታዲያ ምንድን ነው የሚያስለቅስሽ? አለቀስኩ። አይኔን ላይመኝ ነውም ላይልው ማርያምን አው ያስጠላኛል። በቃ ይሁን፣ በቃ እንደዚህ ውስጤ ፍስስ ሲል ኢነርጂ አቃተኝ። ምን ማለት እደውልሻለሁ እሺ አሁን ደግሞ ወጥቼ ገዝተህ ቁጭ ብላት። አልገባም እንደ አንተ እደውልልሻለሁ። እንውጣ እሺ ነው። ማርያምን ምን አስጠላኝ? አቅለሽ አለሽ ችግሩ